ሰላም የተወደዳችሁ እንደምንሰነበታችሁ፣ ክብር ለእግዚአብሔር ይሁን። ደግሞ ዛሬ ከኔ ጋር አጭር የእግዚአብሔር ሐሳብ እንካፈላለን። የእግዚአብሔር ሐሳብ እንድንማር እንዲረዳን መንፈስ ቅዱስ እንዲያግዘን አጭር ጸሎት አብረን እንጸልያለን። እግዚአብሔር አምላካችን በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናሃለን። ክብር ሁሉ ለአንተ ይሁን። ይህንን ጊዜ ስለሰጠን ተባረክ። ደግሞ እንጸልያለን በኢየሱስ ክርስቶስ ስም የቃልን ፍቼ እንድታበራልን ደግሞ ማስተዋል እንድንችል በጌታ በኢየሱስ ክርስቶስ ስም እንለምናለን። ይህንን እውነት የሚሰሙ ወንድሞቼና እህቶቼን በጌታ በኢየሱስ ክርስቶስ ስም ልትናገር በወደድክበት፣ ልታገኘን በወደድክበት በዛ ማግኘት እንድታገኘን በጌታ በኢየሱስ ስም እንለምናለን። አባቶቻችንን ቃልህን ሰጥታቸው ሀሳባቸውን እንደቀየሩ፣ ንግግራቸው እንደተቀየረ፣ ኑሯቸው እንደተቀየረ ስታወራን በኢየሱስ ክርስቶስ ስም ውስጣችን እንዲለወጥ፣ ንግግራችን እንዲቀየር፣ ሀሳባቸውን እንዲቀይር አኗኗራችን እንዲቀየር እንለምናለን። ሁሉ ለስም ክብር ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። የምንካፈለው ዛሬ በመሳፈን በመጽሐፈ መክብብ መጽሐፍ ላይ ምዕራፍ አንድና ምዕራፍ ሰባት ላይ ያለውን ሀሳብ ባጭሩ ለመመልከት እንሞክራለን። ጥቂት ቁጥሮችን አነባለሁ። መጽሐፈ መክብብ ምዕራፍ አንድ ምን ይላል? በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ይላል ሰባኪው ከንቱ ከንቱ፣ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል። ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወይም ትወጣበትም ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል። ዘወትር በዙረት ይዞራል፣ ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። ነገር ግን ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይንም ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም። ለኋለኞቹ ነገሮች ከነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉስ ነበርኩ። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤ አተጋሁ። እግዚአብሔር ይደክምባት ዘንድ ይችል ለሰው ልጆች ስተሰጠ ክፉ ጥረት ናት። ከፀሐይ በታች የተሰራውን ስራ ሁሉ አየሁ፣ እነሆ ሁሉ ከንቱ ነው ነፋስን እንደመከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎደሎም ይቆጠር ዘንድ አይችልም ይላል። ክብር ለእግዚአብሔር ይሁን። ዛሬ አጭር በሆነ መንገድ ስለ ዋና ጉዳይ እንካፈላለን። ዋና ዋና ጉዳይ ወይም ዋና ነገር በሚል ርዕስ ሀሳብ እንካፈላለን። እንደምታውቁት እንግዲህ መጽሐፈ መክብብ መጽሐፍ በመጽሐፍ ቅዱሳችን ከዋና ርዕሰ ጉዳይ ጋር የሰው ሕይወት ኮኔክት ማድረግ አለበት ብሎ ከሚያስተምር መጽሐፍ አንዱ መጽሐፍ ነው ይሄ መጽሐፍ ሰዎች በተለያየ ርዕስ ጉዳይ ነፍሳቸውን እንዳይያዝ የሚበልጠውን ነገር ለማሳየት በጣም ጥረት የሚያደርግ መጽሐፍ ነው። እዚህ ክፍል ላይ የምናገኘው ሰባኪዮ የተባለው ሰው በእድሜ ያረጀ ሰውን የሚመስል አዛውንትን የሚመስል ሰው ነው። እንዲህ ብዬ እንደውም በምናብ ስለዋለሁ፣ ጋቢ የለበሰ በርጩማ ላይ እየተቀመጠ ከዘራውን እየቀጠቀጠ ወደኋላ በትዝታ የሚነጉድ በወጣትነት በጉብዝና ወራት የነበሩትን እውነታዎችን ሁሉ ሰብስቦ ዛሬ ለሚባሉ ትውልዶች ደግሞ መልእክትን ለማስተላለፍ የወጣ ብርቱ ሰባኪ። ይሄ ሰባኪ ስብከት አዘጋጅቶ ወጥቷል። ስብከት ሊሰብክ የወጣበት መንገድ፣ ስብከቱን ከመናገሩ በፊት ስብከቱ ደግሞ በህይወቱ የተቀመመበት መንገድ አለ፣ የተሰራበት መንገድ አለ። እና በዚህ ባሳለፋቸው ዘመናቶች ሁሉ በሰው ህይወት ዋና የሆን ዘንድ የተገባው ርዕስ ምንድን ነው የሚለውን ፈልገው ያገኘ ሰው ይመስላል። ክፍሉን፣ እያንዳንዱን ክፍሎች አብንባችሁ እስከ ምዕራፍ አስራዎች ስጨርሱት የምታገኙት ሰባኪው እየደከመና እየለፋ ያለው በእድሜ ዘመኑ ሁሉ ባካበታቸው ጉዞዎችና የህይወት ልምዶቹ ሰው ሊኖርለት የተገባ ዋና ርዕሰ ጉዳይ አለ ብሎ ያምናል። ሶ ዛሬ ይህንን ዋና የሚባለውን ርዕሰ ጉዳይ ነው የምናወራው። እንደምታውቁት በምድር ላይ ብዙ ርዕሶች አሉ፣ ብዙ ርዕሰ ጉዳዮች አሉ። የሰውን ህይወት ወጥረው የሚይዙ፣ ጊዜያችንን፣ ዘመናችንን፣ ጉልበታችንን እንድንፈጅላቸው የሚፈልጉ በየፌርማታው የሚቆሙ እኔን ርዕስ አድርገኝ እኔ ዋና ልሆን የሚሉ በርካታ ዋና ነን ባዮች፣ በየመንገዱ ብዙ አማኞችን የህይወት ስርዓት የሚፈትኑ እንዳሉ የታመን ነው። ይሁንና በምናሳልፍባቸው የህይወት መንገዶቻችን ወይም በምንሄድባቸው የህይወት መንገዶቻችን ሁልጊዜ ልናስተውለው የሚገባን እንደ አማኞች ልናስተውለው የሚገባን ነገር እርግጥ በምድር ላይ እየኖርን ያለነው ኑሮ ከዋናው ጋራ ትክክለኛው መንገድ የተሳሰረ ነው ወይ የሚለው ነው። ይሄ ዋና ነገር ጉዳይ እኔ ዋና ያልኩት ሳይሆን ሰማይ ዋና ያለው በመንፈሳዊ ዓለሜ ዋና እንዲሆን የተሰጠኝ ጉዳይ ነው። ምክንያቱም እንደምታውቁት ሰው ለየሰው ዋና ነገር ይለያያል። አንዱ ሚኖርለት ሌላ ነው፣ አንዱ ሚኖርለት ሌላ ነው። ስለዚህ እንደ አማኞች ከእግዚአብሔር ዘንድ እንደሆኑ ሰዎች ዋና ጉዳያችንን ለየተን መኖር በጣም መሰረታዊ ሀሳብ እንደሆነ እንመለከታል። እንግዲያው ይህ ጸሐፊ ዋና ነገርን ለማብራራትና ሊያስጨብጠን ሲፈልግ መነሻው ያደረገው ስብከት አዘጋጅቼ ወጥቻለሁ የሚል ነው። ሰባኪው ስብከት ይዞ ወጥቷል። እና ስብከቱ ሁለት ቅርጾች አሉት። አንደኛው ዳርቻ ሰርቶ፣ አሁን ባነበብኩላችሁ ክፍል ከአንድ እስከ 15 ያለው ክፍል ላይ የስብከቱን ዳርቻ ሰርቶለታል። ዳርቻው ምንድን ነው ሲባል፣ ከፀሐይ በታች የሚባል ርዕስ ሰጥቶታል። ከፀሐይ በታች ስላለ ጉዳይ፣ ይሄ ከፀሐይ በታች የኛ ሰፈር ነው፣ የሰው ሰፈር፣ ሰው የሚኖርበት፣ ሰው የሚወጣበት፣ ሰው የሚገባበት፣ ሰው የሚለፋበት፣ ሰው የሚደክምበት ያንን ዓለም በደንብ አድርገው ይሽከረከራል እና ያንን ዓለም ይዞ ነው ይመጣልን ይሄ ፀሐፊ ይሄ ሰባኪ እና ስብከቱን ዳርቻዬን ስሙኝ ብሎ ከፀሐይ በታች ነው። አሁን በዚህ ክፍል ላይ ከፀሐይ በታች ባለው ዙሪያ ነው ማወራው ብሎ ስብከቱን ዳርቻ ይሰጠዋል። ስብከቱ ዳርቻ ብቻ አይደለም ያለው፣ ሁለተኛው ደግሞ ምንድን ያለው ድምዳሜም አለው። ስብከቱ ጥቅልል ተደርጎ ማብራሪያዎቹ ተቀምረው ተከሽነው ጭርስ ተደርገው ሲብራሩ መጨረሻ ምንድን ነው ስንለው መጨረሻው የስብከቴ መጨረሻ ከፀሐይ በታች ያለውን መዝኜ መርምሬ ፈትሼ ለፍቼ ተግቼ የሰውን ትጋት የሰውን ልፋት የሰውን ድካም መርምሬ ሳበቃ አንድ የመጨረሻ ድምዳሜ እ አደባባይ ወጥቻለሁ ይለናል። እና አደባባይ እዚህ የወጣ እውነት ምንድን ነው ስንለው ሁሉ ከንቱ ከንቱ ከንቱ፣ ንፋስን እንደመከተል ነው። ሁሉ ከንቱ ነው፣ ንፋስን እንደመከተል ነው ብሎ አስደንጋጭ የሆነ መረጃ ይሰጠናል። እንዴ የምንኖርላቸው በጣም በርካታ ጉዳዮች ኖረው ሰው ሆነን በምድር ተፈጥረን በምድር የምንወጣባቸው፣ የምንገባባቸው፣ የምንፈልጋቸው፣ የምንዳስሳቸው ብዙ ነገሮች ባሉበት በዚህ ምድር ላይ ይህንን ስብከት መስማት አስደንጋጭ ስብከት ነው። ይሄ መደምደሚያ እጅግ በጣም ከባድ መደምደሚያ ነው። በእርግጥ ሁሉ ከንቱ ነው የሚለው ጽንሰ ሀሳብ ሰባኪው ከምን አንጻር አወራው ደግሞ የሚለውን ትንሽ ላሳያችሁ። አይታችሁ ከሆነ ሁሉ ከንቱ ነው የሚለው መረዳት ከሁለት ዓለም ይመነጫል። አንደኛው ከስንፍና ዓለም ይመነጫል። ሰዎች በምድር ላይ ያለውን ነገር ፈልገው ፈልገው ሲያጡ በቃ አልሳካ ሲላቸው ኑሮ በዚህ ጋር በዛ ጋር ሲሉ በእጃቸው መግባት የሚያቀታው ነገር ሲኖር ከድካማቸው ብርታት የተነሳ እና ማግኘት ከማጣታቸው የተነሳ ለማግኘት ካለመቻላቸው የተነሳ ጭ በግቶ ዓለም አትሞላም ምን ሁሉ ከንቱ ነው የሚሉ ሰባኪዎች አሉ። ይሄ ከስንፍና ካለማግኘት፣ የተወለደ ሞክሮ ከማጣት የተወለደ የከንቱ ስብከት ነው። ሁለተኛው ደግሞ የከንቱ ስብከት ሁሉን ነገር ሰብስቦ ካገኙ በኋላ ያገኙት ነገር የህይወት ፍሬ አልሰጥ ሲል የህይወት ትርጉም አለመሆን ሲችል ማለት ነው። ወይም አንድ ሰው በምድር ላይ አሉ የሚባሉ ነገሮች ከሰበሰበ በኋላ የሰበሰባቸው ነገሮች ለነብሱ ትርጉም ሲያሳጣው ጊዜ ያቺ ፓርት ነብሱ ረፍት በምታጣበትና የሰበሰበው ነገር ለህይወቱ ትርጉም አልሰጥ ሲለው ከዛ ስብከት የሚወጣ ከንቱ የምትባል ስብከት አለች። እንግዳው በሁለት ከፍለነዋል። ከንቱ የምትለው ቃል ከጉለትም የሚወጣ ስብከት ነው፣ ከሙላትም የሚወጣ ስብከት ነው። ከጉለት ሲወጣ ማጣታችን አሰልችቶን በተስፋ መቁረጥ የምናመጣው ሲሆን፣ ከሙላት ስናመጣው ደግሞ ብዙ አግኝተን፣ ብዙ ረክተን፣ ብዙ በልተን፣ ብዙ ጠጥተን የሚያስፈልገን ካገኘንም በኋላ ያ ነገር ግን የህይወት ትርጉም መሆን ሳይችል ሲቀር የሚመጣ ትርጓሜ ነው። ታዲያ ይሄ ሰባኪ ከየት መጣው ከንቱ የሚለውን? ከስንፍና ሰፈር ወይስ ከሙላት ከጉለት መንደር፣ ወይስ ደግሞ ካገኘበት መንደር የወጣ ስብከት ነው ካላችሁ እንግዲህ ክፍሉን በደንብ አስተውለን ካየን የሰለሞንን አይነት መልክ ያለው ይመስላል። ክፍሉ ላይ ያለው ሰው ሰለሞንን ብለን ከወሰድን የሰለሞን የህይወት መንገድና ጉዞ ከሙላት የወጣ የከንቱ ስብከት እንጂ ከጉልትና ከስንፍና የወጣ ስብከት አይደለም። አይገርማችሁም? ሰውየውን በሶስት ሚዛን ብንመዝነው በጣም ሙላት ነበረው። አንደኛ በእውቀት ከወሰድን እግዚአብሔር ጠቢብ ያደረገው ሰው ነበረ፣ በጥበብ የተሞላ ሰው ነበረ። ሁለተኛ ነገሥት ምዕራፍ ሁለት እግዚአብሔርን የለመነው ልመና ማስተዋል ጥበብን ጠይቆት ነበረ። በእውቀት በጥበብ የተሞላ ሰው ነበረ። ሁለተኛ መጽሐፉ ሲነግረን ጥበብ ብቻ አይደለም የነበረው ደግሞ ገንዘብም ነበረው። የባልጠየቀኝ ገንዘብ እባርካለሁ ብሎ የባረከው እራሱ እግዚአብሔር ነው የገንዘብን ባርኮት የነበረው ሰው ነው በጣም ባለጠጋ በዘመኑ እንግዲህ እንደአሁኑ የባለጠጎች ስም ዝርዝር ቢዘረዘር በዘመኑ አንደኛ ብለን ልንጠራው የምንችለው የክብር ሰው ነበረ ሰለሞን እንደምታውቁት ሶስተኛው ዝና ነው ክብር ነው ይሄ ክብር የምንለው ጉዳይ ደግሞ ሰለሞን እንደምታውቁት ነው ጥበቡ ከተገለጠ በኋላ እውቀቱ ከተገለጠ በኋላ ሰዎች ከየቦታው ተሰብስበው መጥተው ምን አድርገውታል ጠይቀውታል እሱን ለማየት የሚናፍቁ ቆቅልሽ እንዲፈታላቸው የሚመጡ ሰዎች በርካታ ነበሩ። ዝናው በሰው ሁሉ በዓለም የተሰማ የተደመጠ ሰው እንደነበረ እንግዲህ ተመልከቱ። በገንዘብ በእውቀትና በክብር ባለጠጋ የሆነ ሙላት የነበረው ሰው አንድ ስብከት ተናገረ። ስብከቱ ምንድን ነው? ሁሉ ከንቱ፣ ከንቱ የከንቱ ከንቱ ነው፣ ነፋስን እንደመከተል ነው። እንግዲህ ልብ ብላችሁ ስሙ። ከሙላት የሚወጣ ከንቱ የሚለው ስብከት ሌላ አይን የሚፈልግ ነው ከጦት የሚወጣ ከንቱ ነው የሚለው ንግግር ከጦት ስለሆነ ቀላል ነው። ስላጣ ነው ብለን ተረጉመዋል። ምን በቃ ስላ ስናጣ ሕይወት በጣም ትሰለቸናለች፣ ያስጠላናል ብዙ ነገር። ስለዚህ ከንቱ የሚል ቃል ካፋችን ቢገኝ አይገርምም። ሙላትን የጠገበ ሰው አስፈልገው የሚያስፈልገው ነገር ሰው ያስፈልገዋል በሚባል ነገር ሙላትን ያገኘ ሰው ግን ከሙላት ተነስቶ ከንትኖ ካለ ሌላ ፐርስፔክቲቭ አለ ማለት ነው። ወይም ሌላ ሪቪሌሽን ያስፈልጋል፣ ከሙላታችሁ አልፋችሁ ሌላ ነገር ለማየት ሙላቱ የህይወት ትርጉም አይደለም፣ ሌላ ትርጉም አለ ብሎ ለማሰብ ሪቪሌሽን ያስፈልጋል፣ መገለጥ ያስፈልጋል። እና ይሄ ሰባኪ በእርግጥም እጁ ከገባ ሙላት ባሻገር ሌላ መገለጥ የገባው ሰው ነው ማለት ነው። እና ይሄ በጣም አስገራሚ ነገር ነው፣ ጸሐፊ ያስቀመጠልን ወይ ሰባኪው እየነገረን ያለው ታዲያ ወዳጆቼ ሆይ ከፀሐይ በታች ያለው ነገር ከንቱ ነው ሲለን ከንቱ የምትለ ቃል የገባችሁ በሁለት ምክንያት እንደሆነ ልብ እንድትሉ ፈልጋለሁ። ከንቱ የሚለው ቃል እንደው ምንም እዚህ ምድር ላይ መስራት አያስፈልግም፣ ገንዘብ አያስፈልግም፣ ጥበብ አያስፈልግም፣ እውቀት አያስፈልግም እያለን ወይ መክብብ መጽሐፍ ስንል ፈጽሞ አይደለም ነው መልሳችን። ምክንያት ከተባለ እግዚአብሔር አሁን በዚህ መጽሐፍ ሊያስተላልፍልን የፈለገው ጉዳይ የቅደም ተከተል ጉዳይ እንጂ ነገሩ አያስፈልግም የሚል መልእክት አይደለም። ከንቱ ታዲያ የሚለው ቃል ለምን ገባ ካልን ከንቱ የሚለው ቃል እጃችን የሚገቡ የትኛውም ገንዘብ፣ ጥበብ፣ እውቀት በዚህ ምድር ከፀሐይ በታች የምንሰበሰባቸው የትኞቹ ነገሮች ጊዜያዊ ናቸው ብሎ ሊነግረን እየፈለገ ነው። ከንቱ ብሎ እየነገረን ያለው አይጠቅምምና አትስሩ፣ ቁጭ በሉ፣ አትማሩ እያለን አይደለም። ነገር ግን እጃችሁ የገባው እውቀት፣ እጃችሁ የገባው ገንዘብ፣ እጃችሁ የገባው የትኛውም ክብር፣ የትኛውም በምድር ላይ ሰበሰብኳቸው የምትሏቸው ጉዳዮቻችሁ፣ የእናንተ ጉዳዮቻችሁ እነዚህ ጉዳዮች አላፊ ናቸው፣ ከእጃችሁ የሚወጣ ነው፣ የሚያልፍ ነው ብሎ እየነገረን እንደሆነ ልብ እንድንል ይፈልጋል። ሁለተኛው ከንቱ የምትለዋ ቃል የገባችበት ምክንያት ከንቱ ያልሆነውን ዓለም ለማሳየት ኢንዲኬተር ሆኖ አመላካች ነው የገባ ነው። እንደምታውቁት በአማርኛ ንግግራችን አለ ካልኩኝ፣ የለም ባይ ዲፎልት አለ። ምን ማለት ነው? አንዱ ያለአንዱ መኖር አይችልም። አለ ካለ የለም አለ፣ የለም ካልን አለ አለ። ልክ እንደዚሁ ከንቱ የሚል ቃል ፕሮሞት ካረግን፣ መጽሐፉ ከንቱ የሚል ቃል ካለ፣ ከንቱ ያልሆነ ውድ የሆነ ዘላቂ የሆነ ዘላለማዊ የሆነ ደግሞ ነገር አለ ማለት ነው። ስለዚህ ከንቱ የሚለው ቃል የገባበት አጽንኦት ምንድን ነው ካልን አንደኛው ጊዜያዊ ነው የሚለውን የዚህ ምድር ጉዳይ ከፀሐይ በታች ያሉ ጉዳዮች ጊዜያዊ ናቸው የሚለው ፅንሳሳ ማሳየት ነው። ሌላው ደግሞ ሌላ ውድ ነገር አለ፣ ከከንቱ የሚያልፍ ነገር አለ ብሎ እየነገረን ነው። ታዲያ ጸሐፊው የሰው ነብስ ከፀሐይ በታች ባለ አጀንዳ ታስራ መኖር የለባትም ብሎ ይነግረናል። ጥረት አለ፣ ልክ ነው። ብዙ ጥበብ ፍለጋ አለ፣ ብዙ ገንዘብ አለ፣ ብዙ ክብር አለ፣ ልክ ነው። ነብስ ግን ከፀሐይ በታች ባለ አጀንዳ ተውጣ መኖር የለባትም። ለምን ስንለው የህይወት ዋና ትርጉም ወይም ዋና ጉዳይ ርዕሰ ጉዳይ ይሄ አይደለም ይለናል። እንዴ ሰው ተምሮ ነው እንጂ ትልቅ ርሱ መማር ነው ትልቅ ርሱ መስራት ነው ትልቅ ርሱ ገንዘብ ማግኘት ነው ትልቁ ርስ ክብር ማግኘት ነው ትልቁ ርስ በዚህ ምድር ላይ ሙላት ውስጥ መግባት ነው። ይህንን ርስ እንዴት ታቃለልብናል? ኖኖ ነው ጥሩ ነገር ነው። ግባ አስተተማር ገንዘብ ያዝ ብዙ ክብር አግኝ፣ ችግር የለበትም። ነገር ግን ዋና ብለህ አለቃ አድርገህ የምትኖርለት ጉዳይ ግን አደለም ይለናል። ለምን ስንለው በምዕራፍ 12 ቁጥር 7 ላይ ሰው አፈርነው ወደ አፈር ይመለሳል ብሎ ይነግርናል። ይዘጋል፣ ይጠቀልላል። የሰው ህይወት ዋና ጉዳይ አርጎ የሚኖርለት ጉዳይ ሁሉ ስለሚያበቃለት ከንቱ ስለሆነ ወይም ጊዜያዊ ስለሆነ አላቂ ስለሆነ ነገሩ ከእጃችን የሚሄድ ወይም እኛ የምንሄድበት ጉዳይ ስለሆነ ሰው በምድር ከፀሐይ በታች በሚኖርበት ሲዝን ሁሉ ውስጥ ምን መሆን አለበት ይለናል። ዋና ጉዳዩ አድርጎ ሊኖርለት አይገባም ይለናል። ታዲያ ታውቃላችሁ የዚህ መጽሐፍ ጸሐፊ በዚህ ጉዞ ውስጥ በከንቱ ነው በሚለው ጉዞ ውስጥ ከንቱ የሚለውን ብቻ አጣጥሎ ብቻ ግን አይተወንም። ታዲያ ዋና ጉዳይ አድርጌ እንዴት አድርጌ ልኑር የሚለውን ነገር ሲያነሳ፣ ቶሎ ብዬ እሱን አነብና አጭር ነገር ተናግሬ ጨርሳለሁ። ምን የሚል ቃል አለ? ምዕራፍ አስራ ሁለት ላይ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙ የምትላቸው ዓመታት ውስጥ ሳይደርሱ ብሎ ሀሳብ ይናገራል። ይቀጥላል። እንደዚህ እያለ ሀሳቦችን በዝርዝር ያስቀምጣል። አሁን ሰባኪው ደግሞ ሌላ ሌላ ዳርቻ እስከ ዳርቻ ደግሞ ያመጣልና ልብ ብላችሁ ስሙኝ። ስብከቱ ሰባኪው ስብከቱን ሰብኮ አዘጋጅቶ አደባባይ ሲወጣ ስብከቱ በሁለት ከፍሎ ነው የወጣው። የመጀመሪያው ስብከት ዳርቻው ከፀሐይ በታች የሚባል ዳርቻ ነው። ከፀሐይ በታች ያለው ዳርቻ ዳርቻ ድምዳሜ ተሰርቶለታል። ምንም ነገር አገኙ፣ ምንም ነገር እጃችሁ ይግባ፣ ምንም ነገር ባለጠጋ ሆኑ፣ ምንም ጥበበኛ ሆኑ፣ ምንም እውቀት የበዛላችሁ ሆኑ፣ ነገሩ ሲጠቀለልና ሲደመደም ሁሉ ከንቱ በሚባል ስሌት ይሰላል። ያበቃለታል። ጊዜያዊ ነው ባዶ ነው የሚሆነው። ኋላ ላይ ነገሩ ፍጻሜ አለው ብሎ መጽሐፉ ካስተማረ በኋላ ይሄ ሰባኪ ስብከቱ ከፀሐይ በታች ያለውን አቅልሎ ጊዜያዊ ነው ብሎ በቃ አለቀላችሁ ብቻ ብሎ አይጨርስልንም። ነገር ግን ደግሞ ውድ ወደሆነው ዓለም ደግሞ ይዞን ይጓዛል። ይህም ውድ የሆነው ዓለም ከፀሐይ ማዶ ይባላል። ወዳጆቼ ሆይ የሰው ውድነትና የሰው ክብር ሲጀምር የጀመረው ከፀሐይ በታች አይደለም። መጽሐፍ እንደሚነግረን እግዚአብሔር እንኳን በመልኩና በመልኩ እንደ ምሳሌው ሲፈጥረው የሰው ልጅ ውድነቱ የጀመረው ከእግዚአብሔር በመፈጠር ውስጥ ያለ ክብር ዘላለማዊነት ነው። ዳት ዋይ ሰው በምድር ባለው ጉዳይ ላይ የምድር ነገርን ሰብስቦ በምድር ነገር ራሱን ማብራራት አይችልም። ለምን ሰማይ ማብራሪያን፣ የሰውን ውድነት ማብራሪያ ሲሰራ ምን አገኘ? ምን ብር አለው? ምን ክብር አለው ብሎ አልጀመረም። ዘሩ ምንድን ነው? እንትኑ ምንድን ነው? ቀለሙ ምንድን ነው ብሎ አልጀመረም። የጀመረው ከሰማይ ከራሱ ነው። ዳትስ ዋይ ጸሐፊው፣ ይሄ ጠቢብ ሰው ስብከቱን ይዞ ሲወጣ ውድ ወደ ሆነው ዓለም ይዞን ይወጣል። ውድ ወደ ሆነው፣ በጣም ውድ ወደ ሆነው፣ ወደ ከበረው ዓለም ይዞን ይወጣል። ያም ዓለም ምን ይባላል? ከፀሐይ ማዶ ይባላል። ከፀሐይ በላይ ይባላል። ወዳጆቼ ሆይ፣ ሰው በሁለቱ ዓለም የተጠመረ ህይወት የሚኖር ነው። ከፀሐይ በላይና ከፀሐይ በታች ባለው የህይወት ስርዓት ይኖራል። አሁን ጥያቄው ሰው መሀል ላይ በሚኖረው ኑሮ ውስጥ ከፀሐይ በታች ነው ዋናው ጉዳይ ወይስ ከፀሐይ በላይ ነው ዋናው ጉዳይ የሚለው ጥያቄ መሆን ይኖርበታል። አሁን ባነበብኩላችሁ በዚህ በመክብብ ምዕራፍ 12 ቁጥር አንድ ላይ ፀሐፊው ስቦ ይህንን ከፀሐይ በታች የተፈጠረውን ሰው ይህ ከፀሐይ በታች የሚኖረውን ሰው ይስበውና ከፀሐይ ማዶ ይወስደውና በጉብዝና ወራት እግዚአብሔርን ወይም ፈጣሪን አስብ ብሎ ይነግረናል። ለበሉ አሁን ይሄ ሰው የከበረ መሆን እንዲችል ከተፈለገ ይሄ ሰው ዋና ጉዳይ በምድር ላይ ገብቶት እንዲኖር ከተፈለገ መጓዝ የሚጠበቅበት ካገኘው ስኬት ካገኛቸው በምድር ከሰበሰባቸው ነገሮች ወጥቶ ከፀሐይ ማዶ በላይ መሻገር ይኖርበታል። ዳትሷይ ወዳጆች ሆይ በጣም ልብ ብላችሁ ስሙ። ወደ ሰማይ ከፀሐይ ማዶ ወዳለው ዓለም እንድንገባ ከፀሐይ በላይ ወዳለው ዓለም ገብተን የእግዚአብሔር የሆነው ጉዳይ ጉዳያችን ሆኖ ዋና ጉዳያችንን ገልጠን በምድር መኖር እንድንችል እንደኛ ኮ ሰውነን እኛ ኮ ምን አመፀኛ እና ኃጢአተኛ ቀና ብለን ወደ ሰማይ ማየት የማንችል ሰማይ ሰፈር እንዴት ይገባል? ምንስ እንዴት እንዴት አድርገን ወደዛ እንሄዳለን? ኃጢአት ያጎሳቆልን ቀና ብለን ማየት የማንችል የምድር ነገር የዋጠን ስለ ጨርቅ፣ ስለ ዳቦ፣ ስለ ምግብ የምንኖር የህይወት ዓላማችን አድርገን የምንኖረው በቃ በምድር ከጻይበታ ይችላል አጀንዳ የምንኖር ሰዎች እኮ ነን ብለን አንገደፍተን ባለንበት ሰፈር መጽሐፍ ሲነግረን ኢየሱስ ክርስቶስ እንደዚህ አለ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ አንድ ቃል ተናግሮ ታስታውሳላችሁ እኔ እውነት ህይወት መንገድ ነኝ፣ አለ እግዚአብሔር። ተመሰገነ ይሁን። ልብ በሉ። ከፀሐይ በታች ሰው ሁሉ በእግዚአብሔር ዓለም ሳይሆን በሰው ዓለም የጨለሙ ዓለም በሚገዛበት ምድራዊ የሆነ አጀንዳ ባለበት ዓለም በኖርንበት ህይወት ውስጥ ቀና ብለን ሰማይ ዘልቀን እንድንገባ የማንችል ኃጢአተኞች ነበርን። ስለዚህ እግዚአብሔር እንደዚህ ያደረገ የሰው ልጅ ተራ ከሆነ የህይወት ትርጉም ከፀሐይ በታች ካለው የህይወት ትርጉም ወጥቶ ሰማይ ወዳለው የህይወት ትርጉም እንዲገባ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን መንገድ አድርጎ ላከው። ወዳጆቼ ሆይ፣ አሁን ሰው ውድ ወደ ሆነ ትርጉም ከቁሳቁስ ከምድር ካሉ ጥበብ፣ እውቀት፣ የገንዘብ ብልጥግና ያለፈ የህይወት ትርጓሜ እንዲኖረው እግዚአብሔር የኢየሱስ ክርስቶስን የህይወት መንገድነትን ዘረጋ። እሱ ህይወት እውነት መንገድ ሆኖ ወደ ምድር መጣ። ወዳጆቼ ሆይ አሁን ወደ ሰማይ መግባት አልችልም አልልም። ምክንያቱም መንገድ የሆነው ጌታችን ኢየሱስ ክርስቶስ መጥቷል። ከዚህ በኋላ ህይወቴ በገንዘብ ላይ ይለካ፣ ኑሮዬ በእውቀት ላይ ይለካ፣ ኑሮዬ መንገዴ፣ አኗኗሬ ባገኘሁት ነገር ላይ ይለካ፣ መለኪያዬ ሌላ ሊሆን፣ ዋናው ጉዳይ ርዕሰ ጉዳይ ሌላ ሊሆን፣ እግዚአብሔር የሰው ልጅ ርዕስ እንዲቀይር ከምድር ከመብላት ከመጠጣት የሚያልፍ የላቀ ርዕስ ውስጥ እንዲገባ አንድያ ልጁን ኢየሱስ ክርስቶስ መንገድ አድርጎ መጣ። ስለዚህ ምን ወዳጆቼ ሆይ እኔና እናንተ አማኞች ሆይ ዋና ነገርን እናውቅ ዘንድ በልጁ በክርስቶስ መንገድነት አምነን ይህን ዓለም ተቀላቅለናል። ስለዚህ አማኞች በምድር ላይ የህይወት ትርጉማቸውና ዋና ጉዳያቸውን በማወቅና በመረዳት ይኖሩ ዘንድ መጽሐፍ ቅዱስ አጥብቆ ያሳስባቸዋል። አሁን ወደ መክብብ መጽሐፍ ስመልሳችሁ የመክብብ መጽሐፍ እግዚአብሔርን አስብ ብሎ ወደ ሰማይ ሰውን ይዞት ይገባል። ከፀሐይ ማዶ ስላለ አጀንዳ ነብሱ እንዲያዝ ያስብና ሲዘጋውም እንደሚል ተመልከት፣ ተመልከቱ። ቁጥር 13 ላይ የነገር ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙን ጠብቅ፣ እግዚአብሔር ስራን ሁሉ፣ የተሰወረውን ነገር ሁሉ፣ መልካምንም ቢሆን ክፉ ቢሆን ወደ ፍርድ ያመጣዋልና ብሎ ይናገራል። ልብ በሉ፣ ምን ይለነገረናል? የነገር ሁሉ ፍጻሜ እንስማ ይል መደምደሚያ ሰው ዋናዬ ብሎ ትልቁ ጉዳይ ብሎ ሊኖርለት የሚገባውን ጉዳይ ሲነግረን ምን ይለናል? ሰው ሁለንተናው ነውና እግዚአብሔርን ፍራ ብሎ ይናገራል። ከፀሐይ ማዶ ያለ ጉዳይ ፎከስ አድርገህ የምትኖርለት ጉዳይ አለ፣ እርሱም እግዚአብሔር ይባላል። የተቀበልከው ሕይወት አለህ። ሰማይን ሰማይ ልትረዳ አይኖቹ ተከፍተውልሃል። እግዚአብሔርን አውቀኸዋል። ሰማይ ተገልጦልናል ካልል ይሄ ያወቅ ነው። እግዚአብሔር የሕይወታችን ዋና ጉዳያችን ሆነ እንድንቀጥል እግዚአብሔር ይፈልጋል። ለዚህ ነው የመክበብ ጸሐፊ የመኖራችን ትርጉም ሲሰራ መሰራት አለበት ብሎ የሚያምነው በህይወታችን ውስጥ ዋና ጉዳያችን እግዚአብሔር መሆን አለበት ብሎ ነው። ዛሬ በዚህም በዚህም በዚህ ሚዲያ የምትመለከቱኝ ሰዎች በአንድም በሌላም አጋጣሚ እየሰማችሁ ያላችሁ ሰዎች በደንብ ስሙኝ። የሰው ልጅ በገንዘብ አይለካም፣ በምድር ባገኘ እውቀት አይለካም። አሁን ያነበብኩላችሁ የመክብብ መጽሐፍ ላይ ያለው ንጉስ በክብር ከጠየቃችሁት ክብር አለው፣ በገንዘብ ከጠየቃችሁት ገንዘብ አለው፣ በእውቀት ከጠየቃችሁት እውቀት አለው። ነገር ግን እግዚአብሔርን ገሸሽ ያለበትና እነዚህ ነገሮች የህይወት መገለጫ ነው ብሎ የሄደባቸው መንገዶችን ግን ወደኋላ መልሶ ሲያስባቸው እነዚህ ነገሮች ሰማይ ካልተለቀባቸውና ካልገዛቸው በምንም ታምር ዋና ሆኖ መቀጠል የሚችሉ ጉዳዮች አይደሉም ብሎ ይነግረናል። ወዳጆቼ ሆይ በዚህ ያላችሁ የምትሰሙኝ እናንተ ቅዱሳን ስሙኝ። የእግዚአብሔር ዓለም በክርስቶስ ኢየሱስ ተገልጦልን ድነት ከበራልን በኋላ የእግዚአብሔር ዓለም ተቀላቅለን ስናበቃ ዛሬም የሕይወታችን መገለጫ ሆኖ ዋና ጉዳያችን ሆኖ እግዚአብሔር በእኛ ሕይወት መቀጠል ካልቻለ፣ እመኑ ይከስረናል። ምክንያቱም የተቀላቀልነው ዓለም ከፀሐይ ማዶ የገባንበት ዓለም በዚህ ምድር ላይ ዋና ርዕሰ ጉዳያችን እንዲሆን እንጂ እንድናስከትለው አይደለም። እኛ የምንፈልገውን አጀንዳ እየኖርን እኛ የምንፈልገውን ሀሳብ እየኖርን ደግሞ የእሱን ሀሳብ ወደኋላ ለማስከተል ሳይሆን እሱ ከፊት እየቀደመ የእሱ ሀሳብ ከፊት እየቀደመ እኛ ልንከተለው ነው የመጣ ነው። እዚህ ምድር ላይ በክርስቶስ ኢየሱስ ዳግም የተወለድነው ድነትን ያገኘነው የእግዚአብሔር ርዕሰ ጉዳይ ዋና ጉዳያችን እንዲሆን ነው። ወዳጆች ሆይ ርዕሳችሁ ምንድን ነው? የምትኖሩለት ዋና ጉዳይ ምንድን ነው? የመክብብ መጽሐፍ እንዲህ ይለናል ምንም ቢኖራችሁ እግዚአብሔር ያልተለቀበትና ዋና ያልሆነበት ህይወት ከንቱ ነው ይላቸዋል። እግዚአብሔር ዋና ሆኖ በሰዎች ህይወት ላይ ትልቅ ሆኖ ያልገዛበት የትኛውም ገንዘብ፣ የትኛውም ክብር፣ የትኛውም እውቀት ከንቱ ነው ይላቸዋል። እግዚአብሔር የቀደመበት ግን የትኛውም ትምህርት ክብር አለው። እግዚአብሔር የቀደመበት ገንዘብ ክብር አለው። እግዚአብሔር የቀደመበት ዝና ክብር አለው። እግዚአብሔር የቀደመበት የትኛውም ህይወት ክብር አለው። ለምን ካላችሁ ዋና ጉዳያችን እግዚአብሔር ስለሆነ። ስለዚህ ዛሬ አድር ላላችሁ ላስታውሳችሁ ነው የመጣሁት። በህይወታችሁ እግዚአብሔር ዋና ይሆንላችሁ። የዋና ጉዳያችንን ሳናስነካ እግዚአብሔር ዋናችን እንደሆነ ልናልፍ በተገባን በየትኛውም መንገድ እንኳን ብናልፍ ዋናችንን ሳናስነካ ማለፍ ይሆንልን። ባላችሁ በታጨ ጸሎት እንጸልይ። እግዚአብሔር አባቶይ በኢየሱስ ክርስቶስ ስም ስላካፍል ስላካፍል እናመሰግናለን። የሰጠን እውነት በልባችን ላይ በኃይል ይደር። እንተን እንዳልበድል ቃልን በልቤ ሰወርኩ እንዳለ ባሪያ፣ የበደልን ጉልበት ድል የምንነሳበት የቃለ ጉልበት በልባችን ላይ ይቀመጠ። ፈቃድን አደርግ ዘንድ ወደድኩ፣ ህግን በልቤ ውስጥ ነው እንዳለ በጌታ በኢየሱስ ክርስቶስ ስም አሁን የሰማነው ቃል በልባችን ውስጥ ይሆን። እግዚአብሔር አንተ በህይወታችን የማንደራደርብህ ዋና ጉዳያችን ሆነ እንድንኖርልህ፣ ከፀሐይ ማዶ ያለህ አንተ፣ ከፀሐይ ማዶ ያለህ ዋና ትልቅ ርዕሰ ጉዳያችን በምድር ላይ እያብራራን እየገለጥንህ እንድንኖር አንተን እየተከተልን እንድንኖር ጸጋ እንዲበዛልን እንጸልያለን። ማናችንን በምድር ባገኘነው ራሳችን እንዳናብራራ በሚያልፈው ከንቱ በሆነው ጊዜያዊ በሆነ ጉዳይ ራሳችን እንዳንጠምድ፣ ራሳችንን በዛ ብቻ ለመግለጥ ሙከራ እንዳናደርግ፣ ይልቁን አንተን አስቀድመን ዋና አድርገን በአንተ በኩል የሚሆነውን የትኛውም ነገር መከተል እንድንችል ጸጋ እንዲበዛልን በኢየሱስ ክርስቶስ ስም እለምንሃለሁ። ሁሉ ለስምህ ክብር ይሁን። በጌታ በኢየሱስ ክርስቶስ ስም ጸልየናል። አሜን።